ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። 120 ሚሊዮን ስለሆን ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም፣ ማድረግ የለብንም። በግድያ በጦርነት መሆን የለበትም። በግድያና በጦርነት ደግሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደል።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 ኔቸር ቅድም ነግሬያችኋለሁ። ሱናሚው ሲመጣ ወፎቹ ገብቷቸዋል። ከላይ ተፈጥሮም ማየት ኢምፖርታንት ስለሆነ ሁለተኛ፣ አክሱማይት ኪንግደም ይሄ እስካሁን ማውራችሁ ከታሪክ አንጻር ነው። አባቶቻችን ምን አሉ፣ እንደገና ሂስቶሪካሊ ምን ምን ፋክት አለው የሚለውን ለማሳየት አክሱማይት ኪንግደም የሚባለው የምታዩት ማፕ ነው። ወደዚህም ይዞራል። አይታችሁ ከሆነ በዚህ ሳይድ ሙሉና በዚህ ሳይድ ሙሉ ቀይ ባህርን ኦልሞስት አብዛኛውን ፓርት የሚቆጣጠረው አክሱማይት ኪንግደም ነበር። በመደመር ትውልድ ላይ ለቀይ ባህር ስንቀርብ እና ስንርቅ የሚለው ቤዝዶን ዴስ ነው። ዝም ብሎ አይደለም ቤዝዶን ታሪክ ነው። የቀረብን ጊዜ የአክሱም ኪንግደም ተብለን ከዓለም ካሉ ጥቂት ኪንግደሞች አንዱ ነበርን። አስር ከነበሩ ሃያላን አንዱ ነበር። ሀያ ከነበሩ አንዱ ነበር። ስንርቅሳ እና ይሄ ምንም ሎጂካል ነው፣ ምንም ችግር የለበትም ነው ማለት ነው። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው ነው 120 ሚሊዮን ስለሆን ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ ቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም ማድረግ የለብንም። በግድያ በጦርነት መሆን የለበትም በግድያና በጦርነት ደሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደል። እውነት ነው፣ ይነጋገርበታለን። እንዴት እንደሚፈጸም አብረና ያለን ችግር የለውም። ቀረብ ሲል ደግሞ በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። ነበረ የኢትዮጵያ ታሪክ አይደለም ልትለኝ አትስይም ነበረ እንዴት መጣ እንዴት ሄደን እንከራከርበታለን ግን ነበረ ለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው ዝም ብሎ አሁን የሰው ጭንቅላት የፈጠረው ሳይሆን ሂስቶሪካሊ የሚያግባባን ፋክቶች አሉ ሁለተኛው መታየት ደግሞ ያለበት ዲሞግራፊ ነው ያኛው ሂስትሪ ነው ሁለተኛው ደግሞ የህዝብ አሰፋፈር ይሄ የምታዩት የአፋር ትሪያንግል ይባላል። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊክ ካያችሁት አንድ ነጥብ አምስት ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። በስም አፋርማ እንዳታድርገው ካላችሁኝ ደግሞ እስከ ዛሬ ድረስ የዛሬ ዓመት ገደማ ድረስ አፋሮች በየሆነ ጊዜ ሱልጣን ሲመርጡ የኤርትራ አፋሮች በውክልና መጥተው የጅቡቲ አፋሮች በውክልና መጥተው ትራዲሽናል መሪያቸው ሚመረጠው እዚህ አሳይታም። አንድ ቋንቋ አንድ ባህል ብቻ አይደለም መንግስት ያለበት ቦርደር ያለበት ቢሆንም የኔ ሱልጣን ያለው ብለው በጋራ ይኖራል። ለዚህ በታሪክም አይሰራም፣ በዲሞግራፊም አይሰራም ማለት ነው። አፋር አፋር ስለሆነ አይ በአፋር ብቻ ለምን ታየዋለህ? በሶማሌስ ሊባል ይችላል ትክክል ነው። ሶማሌ ኢትዮጵያ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኬንያ ውስጥ አለ፣ ሶማሊያ ውስጥ አለ። ይሄ ዋና ዋናውን ሁሉ ቦታ አለ። ግን በዋና ዋና የሚኖረው ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሊያ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያዎሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያዎችን አክስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው ሁሉም ጋር ያለ ሶማሌ እያገኘ? ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? ሕዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው? ምናልባት አንሶም ሊሆን ይችላል። አንዳንዴ ሪሶርስ ያንስና ሽሚያ ይፈጠራል። በዓለም ላይ 44 አገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ ከአርባ አራቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም። መቶ ሀያ ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ምን ማለት መሰላችሁ? አምስት ሚሊዮን ብንሆን ኢትስ ኦኬ እንደ ነገሩ፣ አስር ሚሊዮን ቢሆን ኢትስ ኦኬ እንደ ነገሩ። መቶ ሀያም ሆነን ዝም ብለን ብንቆይ ችግር የለውም፣ ግን መቶ ሀምሳ አንድ መጣው መጣው በሀያ ሀምሳ ደግሞ ደብል ያደርጋል ይባላል። ኢትዮጵያ ህዝብ ከሶስት መቶ ሀምሳ ሚሊዮን ይበልጣል ይባላል፣ ግምት ነው እሱ። እየበዛ የሚሄድ ትሬንድ ግን ይታያል። ወደ አፍሪካ ስናመጣው አፍሪካ ውስጥ አስራ ሰባት ሀገራት ላንድ ሎክድ ናቸው። ከአስራ ሰባቱ ሁሉ ተደምረው አንድ ሶስተኛው ፖፑሌሽን ኢትዮጵያ ውስጥ ነው ያለው። ደሞ አፍሪካን ከፈሏት እንደዚህ ሁለት ቦታ በዚህ በኩል ያለው አፍሪካ 21 ሀገር ነው። በደንብ ተመልከቱ። ይሄ ሀገር ይታያቸዋል፣ መቶ በቀጭኑ አለው። ይሄ ዲያርሲ ነው፣ መቶ በቀጭኑ አለው። ይሄ ያለው አደለም። እቺ ሳትቀር ሀገር ናት። እቺ ምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው፣ ይሄ ሀገር ነው። እዚህ ጋር ይታያችኋል ትናንሽ ትናንሽ ቀጫጭ መንገዶች ሀገሮች ናቸው። እዚህ ጋርም ተመልከቱ። ሀያ አንዱ ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታን ብትሆን አክሰስ ማድረግ ነው። በዚህ በኩልስ በዚህ በኩልስ ሰባት አገር ብቻ ነው ያለው። በዚህ ሀያ አንድ አለ በዚህ ሰባት አለ። ለምሳሌ አንዳንድ ሰው አጥር ድንበር ይዞ ወደ ድንበር ያትሻገር እዚህ ጋር እርሻ አለኝ እዚህ ጋር ምናምን አለኝ ሊከላከል ይችላል። በጣም ፕሌንቲ ሪሶርስ ነው ለሁሉ ይበቃል። ጥቅም ላይ የዋለ አይደለም። እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ፍራቻው ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው። ቅብጠት አይደለም። ወይ ሊዝ ማድረግ ካልቻል፣ ወይ በስ ማድረግ ካልቻል ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አድርጋለች በርበራ ላይ ዩኤኢ ኢንቨስት አድርጋለች ሞቃዲሾ ላይ አሁን ተርኪ ኢንቨስት እያደረገች ተርኪ ከመጣ ዩኤኢ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ውስጥ ኢንቨስት ብናደርግ በጋራ ለመኖር አይ ስጋት አለብን ኦኬ ስጋት ከሆነ ገርድ በአፍሪካ አንደኛው ዳም ነው እያለቀን ያለው እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ ወይም አዶሊስ ኢንቨስት እናድርግ። ቦታ ምርጫ ብዙ ችግር የለብንም። እናንተ ደግሞ ገርድ 30 ሼር ውሰዱ። እኛ ስጡን ብቻ አላልም፣ ከኛም ውሰዱ። ግን ያስፈልገናል። አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው፣ በጣም ትልቅ አየር መንገድ ነው። 20 ውሰዱ፣ ለእኛም ደግሞ ፖርት ስጡ። አየር መንገድ አያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካ ትልቁ የሚባል ቴሌኮም ነው፣ 70 ሚሊዮን ሰብስክራይበር አለ። ሼር ውሰዱ ው አለም እየገዛ አልመጥተው እኛ ደግሞ እናደርግ። እንደዚህ ከሆነ ግን አይሆንም። በህዳሴ ጉዳይ፣ በተከዜ ጉዳይ እየተወያየን በቀይ ባህር ጉዳይ አነጋገርም ካላችሁ አይሆንም። ለመሙላት እንስማማ፣ ለዛኛው እንስማማ። ልክ ፍሬሽዋ እናንተ እንደሚያስጨንቀው እኛ ያስጨንቀናል። አንደኛ ከተቆጣ ከመጣ ኢትዮጵያን ይስነጥቃታል። ኢሚዲየት ትሬት ነው አጠገባችን ያለው ይሄ ብቻ አይደለም። በኋላም በየቦታው አነሰዋለው። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30 ፐርሰንት የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘ ሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ይሄ ጥናት የዩኤን ጥናት ነው። አሁን ኢትዮጵያ 30 100 ቢሊዮን ከሆነች 30 ቢሊዮን ኢንቨስት አድርጋ ቀይ ባህር ብታገኝ ያዋጣል ማለት ነው። አሁን ጋርድ ሼር አድርጎ የምንለው ለዝም ብላ አይደለም ሂሳቡን አስበን ነው። 25 ብና ቢሊዮን ኢንቨስት ብናደርግ፣ 20 ብናደርግ፣ 15 ብናደርግ፣ 10 ብናደርግ፣ 5 ብናደርግ ያዋጣል። አሁን ዋናው ስንት ብር ነው ኢንቨስት የምታደርገው ምንድን ነው የምታገኘው ጥቅም ውስጥ ምን ያክል ይቆያል። ኮስት ቤኔፊት አናሊሲስ ይሰራል። ዝም ብሎ ግን ችላ የሚባል ጉዳይ አይደለም። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው አገር የለም። በእኛና ባህር መካከል መስመር ናት የምታዩት። አሁን ያሉ መሪዎች ደግሞ የሶማሌ መሪ፣ የጅቡቲ መሪ፣ የኤርትራ መሪ፣ የኢትዮጵያ መሪ ደግሞ ስለ አሁን ሰላም ብቻ ሳይሆን ስለሚጸና ዘላቂ ሰላም መነጋገር አለባቸው። እኛ አሁን አንጣላልና ልጆቻችን ይባሉ ሊባል አይችልም። እንዳይባሉ እንነጋገር። በኢንቨስትመንት ነው በሼር ነው በሊዝ ነው እዚህ ያለውን በመውሰድ ነው ምርጫው ሊታይ ይችላል። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ አውስ ዳኮርድ ርልስቴት አለለው ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ርልስቴት በአምስት ወር ጊዜ ውስጥ የሚረከቡት ባለ አንድ መኝታ 80 ካሬ ባለ ሁለት መኝታ 110፣ 118 እና 128 ካሬ ባለ ሶስት መኝታ 135 እና 148 ካሬ። ይምጡ ማየት ማመን ነውና፣ ቤትን ገዝተ ይመለሳሉ። ኦርድር ኮንቲኒቲ ከባድ ነው። በአንዴ ሳይሆን በቀጣይነት ማለት ነው። እንደዚህ አይነት ወሰብሰብ ያለ ነገር ያለው የህይወታችን አካል የሆነ ቸል ልንለው የማንችል ብንለውም ኤግዚስተንሳችን ጥያቄ ውስጥ የሚገባ ነገር አይ ግድ የለም። ውሃ ሊባል አይችልም። እኛ ውሃንን የረተተን እንቅስቃሴችን ውሃ ነው። ስለ ውሃ ያለን ግንዛቤ ከፍተኛ ካልሆነና ኔቸርን ተገንዝበን ደሞ ካልሄድን ጦስ ያመጣል። ወደፊት ደግሞ የዓለም ዋናው የጭቅጭቅ የንትርክ፣ የሃብት ምንጭ ውሃ ይሆናል። ምክንያቱም ውሃ ላይ ያለ ጥናትና እውቀት እያደገ እየመጣ ስለሆነ የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም አናነሳውም፣ ለግጭት ነው እንደዛ አይደለም። ግጭት የሚባለኝ አንፈልግም። ግን እናነሳዋለን። ሁለተኛው አባይ ነው። ሶስተኛ ጠቃላይ አፍሪካ ቀንድ ነው። የውሃ እውነታ የሀገራችን ደግሞ ሁኔታ እንዴት ይታያል? ውሃና ኢትዮጵያ እንዴት ይታያሉ ያላችሁ እንደሆነ ኢትዮጵያ ማለት በውሃ የተከበበች ደሴት፣ ነገር ግን ውሃ የሚጠማት ሀገር ነች በሙሉ ዙሪያው በኋላ አሳያችኋለሁ ውሃ ብቻ ነው። የኛ ሀገር ግን ውሃ ጥማት አለብን። ለምንድን ነው በውሃ ተከበን እየዘነበ ከእንደኛ የሚዘንብለት ሀገር ስንዳለ እየዘነበ ከእርሰ ምድሩ ውሃ ኢንዲያኖሽን ታች ቀይ ባህር ላይ የከበበን ሀገራት በውሃ ተከበን ስናበቃ ለምንድን ነው ውሃ ችግር የሆነብን? የባህር በር ባለቤትነት ሁለንተናዊ እይታ የባህር በር ያስፈልጋል አያስፈልግም? ለምን ያስፈልጋል? ትርፍ ጥያቄ ነው ወይ አሁናዊ ጥያቄ ነው? እነዚህን ጉዳዮች ወደ ማየት ያስፈልጋል። ኢትዮጵያ ማለት በትክክለኛው እቺ ናት። ይሄ ቀይ ባህር ይታያችሁ፣ እዚህ ጋር ይታያል። ይሄ ቀይ ባህር ነው፣ ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋር ኤርትራ አለች፣ በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ሱዳን አለች፣ በዚህኛውም ያገባታል፣ በዚኛውም ያገባታል። እዚህ ጋር ግብጽ አለች፣ በዚህኛውም ያገባታል፣ በዚኛውም ያገባታል። ለምሳሌ እኔ የማንም ሀገር ትልቅ ሀገር የሚባል ሰው ቢደውልኝ ወይ ቢያገኘኝ ኢትዮጵያ እና እኛ አብረን በጋራ መሳት ይገባናል፣ ምናምን ካለ በኋላ የአባይ ጉዳይ ግን ይለኛል። አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይ ማይ እናንተ ብቻ አይደለም፣ ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቦ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝ እና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መዋየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነ ገንዘብህ ከነ ምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ፣ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አቱ ሰዶ ይቅር ግን ለምን አነጋገርበትም? ይጠቅማል አይጠቅምም፣ ከመጣም እንደሚያስከትለው አያስከትለው ለመነጋገር እንዴት እናፍራለን? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀረ ችግር የለውም። the rights and claims of Ethiopia based on geographical በጂኦግራፊ ሂስቶሪካል ሂስትሪ ኤትኒክ ኦር ኤኮኖሚክ ሪዝን ኢንክሉዲንግ ኢን ፓርቲኩላር ኢትዮጵያስ ሌጂቲሜት ኒድ ፎር አዲኬት አክሰስ ቱ ሲ የሚል ዩ ኤን ቻርተር ላያል በታሪክ በጂኦግራፊ በኢኮኖሚ በዘር ደግሞ በኋላ አፋር ሶማሌ እናያለን። በዚህ ውስጥ ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር ነበር ይህን ስምምነት መፈተሽ ያስፈልጋል አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናልኮ አሁን ለምን ዝም አንልም ቢቀርብንስ ከኤርትራ ቢያጋጨንስ ከጅቡቲ ቢያጋጨንስ የሚል ስጋት ያላቸው ሰዎች አሉ 50 ሚሊዮን ነበርክ አሁን በ2030 150 ሚሊዮን ሊሆን ነው። አሁን በ2030 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። አንደኛ ደህንነት አለ። እንደምታውቁት ብላስት ያደርጋል። ብትፈልግም ባትፈልግም ወደሆነ ይፈነዳል። ህዝቡ እንዳይፈነዳ እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ለምን? አንድ ነገር ማቆየት ነው ሰውን ሽባ የሚያደርገው እንጂ ለአጥረ ጊዜ መሸከም ችግር አይደለም። ተመልከቱ። ይህን ነገር ምንድነው? ይህ ሰውዬ እያለ ያለ ምን ያህል ይከብዳል ብሎ ጠየቀ። ተማሪዎች ገመቱ፣ 3 ግራም፣ 5 ግራም፣ 20 ግራም ብሎ ገመቱ። ዋናው ጉዳይ እሱ አይደለም። ይሄንን ውሃ አንድ ደቂቃ ብትሸከመው ምንም ችግር የለም። ይሄው ይሸከመዋል። ግን አንድ ሰዓት ተሸከመው ብትለኝ፣ እቺ ውሃ ቹ ክብደት የደከመች የደከመች ትሄዳለች። አንድ ቀን ሙሉ ብትለኝስ፣ እጄ ይደነዝዛል። መያዝ ያቅተዋል። ነምነስ ይመጣል ማለት ነው። አንድ ነገር ለሰላሳ ዓመት ብትይዘው ይደካክም ይሆናል። ለስልሳ ከሆነ ግን ይደነዘዛል እጅ መሸከም አይችልም። እና ምን እናርግ፣ እንዲህ እንነጋገርበት፣ በጉዳዩ እንወያይበት፣ ይሄ ነገር ምን እንደሚያመጣ ብለን። በቀይ ባህር ጉዳይ ማንወያይ ከሆነ በስንዴ ማንወያይ፣ በግሪን ሌጋሲ ማንወያይ፣ በገቢ መሰብሰብ ማንወያይ ምን ትርጉም አለው? ምክንያቱም ገቢ ሰብስበን ሰብስበን ግሪን ሌጋሲ ተክለን ተክለን ፍላጎታችን ሰላም አነት ብልጽግና ነው በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም እንወያይበት ስንወያይ አይ አንደኛ ጊዜው አይደለም ሁለተኛ ብዙ ጥቅሙም ብዙ አይደለም ካል እንተዋለን መነጋገር ግን ለምን እንፈራለን ነው መወያየት ለምን እንፈራለን ምክንያቱም በአባይ ጉዳይ ማንንም ፈርቶ አያውቅም? ማንም እዚህ ጋር ተከዜ ኤርትራን እዚህ ጋር ጣና ሱዳንና ግብጽን እዚ ጋ ባሮ የው ባሮ ተመልከቱ። ጋምቤላ ጋ ነው። ተነሳ ወዲያው ሄደ። ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል፣ ግን ተፈጠረ ሄደ ሳውት ሱዳን። እዚ ጋ ኦሞ አለ። ኦሞ በዚህ ጋ መጥቶ ኬንያ ይገባል። እዚ ጋ ገናሌ ዳዋ ከዚህ ይመጣል፣ ሶማሊያ ይሄዳል። ዋቢሸበሌ ከዚህ ይመጣል ሶማሊያ ይሄዳል። ማን ነው ከኢትዮጵያ ውሃ ማይወስድ? ከጎረቤቶቿ ከጎርቤቶቹ ማይወስድ ማን ነው? ጅቡቲ ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት። ሱዳን ተከዜና ናይል አላት። ሳውት ሱዳን ባሮ አላት። ኬንያ ኦሞ አላት። ሶማሊያ ዋቢሸበሌ አላት፣ ገናሌ ዳዋ አላት። እኛ ያልሰጠነው ጎረቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ ተቀባይ ብቻ ብንሆን ችግር የለውም። አንድ አገር ለኢትዮጵያ አንድ ሊትር ውሃ ፍሬሽ ውሃ የሚሰጥ አገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን ሰጣቸዋለን። ግን የእናንተን እንካፈል የእኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን፣ ከእኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የእኛ ሲሆን ችግር የሌለው የሚወሰድ ከዚያ ሳይሆን ግን የማይጠየቅ ከሆነ ፌርነስ የለም፣ ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው።